ሴሪያ ሌቼና ናፖሊ ያደረጉት ጨዋታ ነበር። ናፖሊ ይህን ጨዋታ ካሜሮናዊ አማካይ ፍራንክ አንድሬ ዛምቦ አንጊሳ ባገባው ጎል 69ኛው ደቂቃ ላይ ባገባው ጎል አንድ ለዜሮ አሸንፏል። በዚህ ጨዋታ ላይ በተለይ ደግሞ የኬቨን ደብሮይነን አለመኖር በትክክል ይ ያወቁት ይመስላል ወይ ደግሞ በትክክል ይታይ ነበር። በዚህ ጨዋታ ላይ በፈጠራው ረገድ ናፖሊ ተቸግሮ ነበር። ሌቼም ጠንካራ ተፎካካሪ ሆኖ ነበር ሆኖ ነበር በትናንትናው ጨዋታ ላይ የተመለከት ነው። ግን ናፖሊ ጨዋታ አሸንፎ የሊግ መሪነቱን አጠናክሯል። አታላንታ እና ኤሲ ሚላን ያደረጉትም ጨዋታ ነበር ተጠባቂ ጨዋታ፣ አንድ ላንድ ተጠናቋል። በርጋሞ ላይ የተደረገው ጨዋታ አስቀድሞ ሳሙኤል ሪቺ አራተኛው ደቂቃ ላይ ባገባው ጎል የማክስ አሌግሪ ቡድን ሚላን ቀዳሚ ነበር። ነገር ግን አዴሞላ ሉክማ ሰላሳ አምስተኛው ደቂቃ ላይ አታላንታ በአታላንታ ናቸው ያደረገ እና ጨዋታው በዛ ውጤት ተጠናቀቀ። እና ትናንትና የተደረጉትን ሁለት ጨዋታዎች ውጤት ተከትሎ ናፖሊ አሁን በ21 ነጥብና 8 የጎል ክፍያ ሊጉን ከተከታዩ ሮማ በሶስት ነጥቦች ርቆ እየመራ ነው የሚገኘው። ሚላን በ18 ነጥብና በ7 ጎል ሶስተኛ ደረጃ ላይ ተቀምጧል። እና ገና ከአሁኑ በሴሪያው ላይ እየታየ የሚገኘው የዚህ በተለይ የሊጓ አናት ላይ እየታየ የሚገኘው ፉክክር በጣም ኢንትረስቲንግ ነው ወይም ትኩረትን የሚስብ ነው እና ሰዎች ሴሪያን እንዲመለከቱ የሚጋብዝ ነው። በርግጥ ያለፉትን ዓመታት የምንመለከት ከሆነ የጣሊያን ሴሪያ ከዚህ ቀደም ይባል በነበረው መጠን እንደው ይህ መከላከል ላይ ብቻ ትኩረት ያደረገ ኃይልና ጉልበት የቀላቀለ ጨዋታ የሚታይበት አይነት እንደው ላይን ማይሰብ አይነት ሊግ አይደለም። አሁን ላይ በጣም ጥሩ የሚባል ፉክክር የሚታይበት በጣም የተለያዩ የታክቲክ ሀሳቦች ያሏቸው አሰልጣኞች የሚያሰለጠኗቸው ቡድኖችን የምንመለከትበት ሊግ ነው እና ያው የጣሊያን ሴሪያ ምናልባትም ይሄ እንደ እግር ኳስን ለመዝናኛም ጭምር ለሚመለከት አንድ ሰው እንደ አንድ አማራጭ ያለ ሊግ ይመስላል። ዛሬም እንደዚሁ የሊጉ ጨዋታዎች ቀጥለው ይደረጋሉ። ምሽት ሁለት ሰዓት ላይ ዩቬንቶስ ከኡድኒዜ ይጫወታል። ዩቬንቶስ በቅርቡ አሰልጣኝ ኢጎር ቱዶር እንዳሰናበተ ይታወቃል። ሮማ ከፓርማ፣ እንደዚሁም ደግሞ ኮሞ ከሄላስ ቬሮና ጋር የሚያደርጓቸው ጨዋታዎች ይኖራሉ። ሮማ ከፓርማ ጋር የሚያደርገውን ጨዋታ የሚያሸንፍ ከሆነ ከናፖሊ ጋር በነጥብ እኩል ይሆን እና ሁለተኛው ደረጃውን እንደዚ አስጠብቁ ይቀጥላል። የአሰልጣኝ ሴስክ ፋብሬጋስ ኮሞም እንግዲህ በጣም አስገራሚ ቡድንነቱን ያለፉትን አመታት እያሳየ ቢመጣም ዘንድሮ ግን ከዚህ ከሊጉ ወገብ በላይ ሆኖ ነው የሚገኘው። ምናልባትም ደግሞ ለዚህ ለአውሮፓ ውድድር መድረክ ስፍራዎች እየተፎካከር የሚገኝ አስራ ሶስት ነጥቦችን ይዞ ሰባተኛ ደረጃ ላይ የሚገኝ ቡድን ነው እና ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ከነ ኢንተር ሚላን ጋር እኩል ማድረግ ይችላል። በቀጣይ የኢንተር ጨዋታ ውጤት እስኪታወቅ ድረስ ኢንተር ሚላን ደግሞ ምሽት አራት ሰዓት ከአርባ አምስት ከፊዮረንቲና ጋር የሚያደርገው ጨዋታ ይኖራል። ቦሎኛ ከቶሪኖ ጋርም እንደዚሁ ይጫውታሉ። ቦሎኛ አምስተኛ ደረጃ ላይ የሚገኝ ቲያጎ ሞታ የጣለለትን መሰረት ያለቀቀ እና በዛ መሰረት ላይ ስኬቱን ለመገንባት ጥረት እያደረገ የሚገኝ ቡድን ነው። ዤኗ ከክሬሞንሴ ጋር የሚያደርጉት ጨዋታ አለ። ዤኗ በቀድሞ የአርሰናል የኢንተር ሚላን የዩቬንቱስ እንደዚሁ እንደም የፈረንሳይ ብሔራዊ ቡድን አማካኝ ፓትሪክ ቬራ የሚሰለጥን ቡድን ነው። ግን በውጤቱ ረገድም ብዛም እየተሳካለት አይደለም የሚገኘው የሊጉ ግርጌ ላይ ነው የሚገኘው። ዘንድሮ ካደረጋቸው ስምንት ጨዋታዎች አንድም ጨዋታ አላሸነፈም። በሶስት ነጥቦች ሀያኛ ደረጃ ላይ ነው የሚገኘውና ምናልባት ፓትሪክ ቬራ ሊሰናበት የሚችልበት እድል ሰፊ ይመስላል ልክ እንደነ ኢጎር ቱዶር ሁሉ የእንግሊዝ የሊግ ጥሎ ማለፍ ዋንጫ ጨዋታዎችም ነበሩ ትናንትና የተደረጉ ማንቸስተር ዩናይትድን ጥሎት ወደ ቀጣዩ ዙር ያለፈው ግሪምስ ቢታውን ከብሬንፈርድ ጋር በሜዳው ያደረገውን ጨዋታ አምስት ለዜሮ ተሸንፏል ግሪምስ ቢ እንግዲህ መብረቅ አንዴ ነው አይደል መብረቅ አንዴ ብቻ ነው የሚመታው ይላሉ እንግዲህ በእንግሊዝኛው አባባል እና ማንቸስተር ዩናይትድ ላይ የወረደው የግሪምስቢ መብረቅ ብሬንፈርድ ላይ መደገም አልቻለም። እንዲያውም ብሬንፈርድ ነው ይሄ ተገቢ በሆነ ሁኔታ ጨዋታውን በልጦን በልጦ ያሸነፈው። ዋይኮም ከፉልሃም ጋር ያደረጉት ጨዋታ መደበኛ የጨዋታ ክፍለ ጊዜ አንድ ለአንድ ተጠናቆ በተሰጠው የመለያ ምት ፉልሃም አምስት ለአራት አሸንፈዋል። ሬክሳም ከካርዲፍ ሲቲ ጋር ያደረጉት ጨዋታ እንግዲህ የሆሊውድ አክተሮች በባለቤትነት የሚመሩት ሬክሳም በይሄ ትልቅ ነገርን አለሙ የተነሳ ተነሳ ከትልልቆቹ ጋር መፎካከርን የሚመኝ አይነት ቡድን ነው፣ ግን ትላንትና በካርዲፍ ሲቲ በሜዳው ሁለት ላይ ተሸንፎ ከዚህ ውድድር ውጪ ሆናል። ዛሬም ምሽት አራት ሰዓት ከአርባ አምስት ላይ ጨዋታዎች አሉ አርሰናል ከብራይተን፣ ሊቨርፑል ከክሪስታል ፓላስ፣ ሷንሲ ሲቲ ከማንቸስተር ሲቲ እንደዚሁም ደግሞ ወልቬስ ከቼልሲ ጋር የሚያደርጉት ጨዋታ ሲኖር ምሽት አምስት ሰዓት ላይ ኒውካስል ዩናይትድ ከቶተናም ጋር ይጫወታሉ። አርሰናል ከብራይተን ጋር የሚያደርጉትን ጨዋታ ስንመለከት አርሰናል ያው በዚህ ውድድር ዘመን እንዲያው ሁሉ የሞላለት ሁሉ የቀናለት አይነት ቡድን ነው፣ በመከላከሉም በማጥቃቱም ረገድ በእርግጥ በመከላከሉ ረገድና ጨዋታዎችን በመቆጣጠር ረገድ። ምክንያቱም በማጥቃቱ ረገድ በበቂ ሁኔታ የጎል እድሎችን ከክፍት ጨዋታዎች እየፈጠረ ነው ወይ፣ ከዛ ውጭ ያሉትን ጥራት ያላቸው የማጥቃት ባህር ያሏቸውን ተጫዋቾች እየተጠቀመ ነው ወይ የሚሉ ጥያቄዎች እየተነሱበትም ከመሆኑም አንጻር ነው እንደዛ ያልኩት። ግን ሁሉም ነገር እየሰመረለት ያለ ቡድን ይመስላል። በተለይ ደግሞ በሊግ እና በቻምፒየንስ ሊግ በዋናዎቹ ውድድሮች ማለት ነው። እንደዚህ አይነት ውድድሮችን እምብዛም አይወዷቸውም እንደ ሚካኤል አርቴታ ያሉ አሰልጣኞች፣ የትልልቆቹ ቡድኖች አሰልጣኞች ምክንያቱም አንደኛ የዚህ የውድድር ካላንደርን የሚያጣብቡ ለተጫዋቾች በቂ የእረፍትና የልምምድ ጊዜ እንዳይኖራቸው የሚያደርጉ ናቸው ብለው ቅሬታ የሚያቀርቡባቸው አሉ። በተቃራኒው ደግሞ አንዳንድ ጊዜ ቡድኖች በዚህ በዋና ቡድን ደረጃ የሚይዟቸው ተጫዋቾች ቁጥር ከፍ ሲል ምናልባትም ደግሞ ከዚህ ከአዳጊ ቡድንም ደግሞ ከተስፋ ቡድንም ደግሞ ተጫዋቾችን አምጥተው የወደፊቱ የዋና ቡድን ተጫዋቾችን ለመመልመል እንደ አማራጭ የሚጠቀሙበትም አይነት ውድድር ነው። ተጠባባቂው ወንበር ላይ ብዙ ጊዜያቸው የሚያሳልፉ ተጫዋቾች የበቂ ጨዋታ ደቂቃዎች እንዲያገኙ መሰል ውድድሮች ያስፈልጋሉ ብሎም የሚከራከሩ አሉ እና አንደኛው ሚካኤል አርቴታ እንደዚህ አይነት ጨዋታዎችን በተለይ ደግሞ ተጠባባቂ ወንበር ላይ የሚገኙ ብዛም የመጫወት እድል ያልተሰጣቸው፣ ከዛ ባሻገር ወጣቶችንም የሚመለከትበት አይነት ጨዋታ እንደሆነ ተናግሯል። በዛሬው ጨዋታ ላይ ቢያንስ ከዋናው ቡድን ደረጃ እንደ ዊሊያም ሳሊባ እና ማርቲኔል ያሉ ተጫዋቾች በጉዳት ምክንያት እንደማይኖሩ ተረጋግጧል። ያን ያክል የከፋ ጉዳት አይደለም ግን ያው ለጥንቃቄ ሲባል ነው እነዚህ ተጫዋቾች በዛሬው ጨዋታ ላይ የማይኖሩት ወይም ደግሞ ቢያንስ ይህ የመሰለፍ አማራጭ ውስጥ የማይገቡት የሚል አስተያየቱን ሰጥቷል። ሪካርዶ ካላፊዮሬ ዴክላን ራይስ ና ቦካዮሳካ ለዚህ ጨዋታ ምርጫ ዝግጁ መሆናቸውንም እንደዚሁ አንሰጥተዋል። ለውጦች በማድረግ እድል እየሰጠን እንቀጥላለን በዚህ ውድድር ላይ እስከ ምንቆይ ድረስ የሚል አስተያየቱን ሰጥቷል። ከዛ ውጭ በዚህ በዋንጫ ተስፋ ዙሪያ ስለሚሰጠው አስተያየት ምን ትላለ ተብሎ ሲጠየቅ የምንፈልገው እሱን ነው። በተለይ ደጋፊዎቻችን ትልልቅ ዋንጫዎችን ማሸነፍ እንደምንችል እንዲያምኑ እና ያ ደግሞ ወደ ቡድናችን እንዲሰርጽ እንፈልጋለን የሚል አስተያየቱን ሰጥቷል። ሊቨርፑል ከክሪስታል ፓላስ ዘንድሮ ገና የውድድር ዘመኑ አጋማሽ እንኳን ሳይጠናቀቅ ለሶስተኛ ጊዜ ሊገናኙ ነው። በዚህ በኮሚኒቲ ሺልድ በአዲሱ የውድድር ዘመን መክፈቻ በኮሚኒቲ ሺልድ ተገናኝተው ክሪስታል ፓላስ ሊቨርፑልን አሸንፎት ነበር። በፕሪምየር ሊግም ተገናኝተው እንደዚሁ ክሪስታል ፓላስ በድጋሚ ረቶታል። ለግሪምስቢ ታውን ያልሰራው ሁለት ጊዜ መብረቅ ይመታሉ የሚለው ጥያቄ እስካሁን ድረስ ለፓላስ ከሁለት ሁለት ተሳክቶለታል። ሶስተኛ ጊዜ ይች ያሳካዋሉ የሚለውን ነገር አንፊልድ ድረስ ተጉዞ ይሞክረዋል ማለት ነው በሊቨርፑል በኩል አሊሰን ፍሪምፖንግና ሊዮኔ በጉዳት ምክንያት በዚህ ጨዋታ ላይ ሙሉ በሙሉ አለመኖራቸው የተረጋገጡ ተጫዋቾች ናቸው። ሪያን ግራቨንበርህ፣ አሌክሳንደር ኢሳክ፣ እነዚህም ደግሞ ከርቲስ ጆንስ በዛሬው ጨዋታ ላይ ቢያንስ የመሰለፍ አማራጭ ሊያገኙ ይችላሉ ወይ የሚለው ጥያቄ ሙሉ በሙሉ መልስ ያልተገኘላቸው ተጫዋቾች መሆናቸውን አሰልጣኝ አረሽሎት ገልጸዋል። ፍሬዲ ውድማን በክረምቱ የዝውውር መስኮት ከፕሬስተን ኖርዝንድ በነጻ ያስፈረሙት የ28 ዓመቱ እንግሊዛዊ ግብ ጠባቂ ዛሬ ለሊቨርፑል የመጀመሪያ ጨዋታውን ወይም የመጀመሪያ አሰላለፍ ውስጥ ገብቶ ጨዋታውን የሚያደርግበት እድል ሊኖረው ይችላል። አሊሰን ቤከር መጎዳቱን ተከትሎ ጆርጂ ማማርዳሽቪሊ ነው የሊቨርፑል ተመራጭ ግብ ጠባቂ ሆኖ እያገለገለ የሚገኘው አሊሰን ቤከር እስኪመለስ ድረስ እና የኦሊቨር ግላስነር ቡድን የአርነሽሎት ቡድን ላይ ሁለት ጊዜ ያሳካው እንደለ ሶስተኛ ጊዜ ሲደግመው አለ የሚለው ነገር ምሽት አራት ሰዓት ከአርባ አምስት ጀምሮ በሚደረገው ጨዋታ ላይ የሚለይ ነው የሚሆነው። ሶዋንሴ ሲቲ ከማንቸስተር ሲቲ ጋር የሚያደርጉትን ጨዋታ ስንመለከት ሮድሪ አማካዩ ሮድ ስፔናዊ አማካኝ በዚህ ጨዋታ ላይ እንደማይኖር አሰልጣኝ ፔፕ ጋርዲዮላ ተናግሯል። በነገራችን ላይ ሮድሪ ባሎንዶር ካሸነፈ ትላንትና አንድ ዓመት ሞልቶታል። አወዛጋቢው የባሎንዶር ሽልማት በስተመጨረሻ እሱ ከወሰደ በኋላ ቪኒሲየስ ጁኒየር ነው የሚገባው፣ የለም እሱ ነው የሚገባው የሚሉ ወገኖች ለሁለት ተከፍሎ የግር ኳስ ቤተሰቡን ሲያከራክር ሰንብቷል። በእርግጥ አንዳንድ እምብዛም አልተሰሙም እንጂ እንደ ዳኒ ካርባህል ያሉ ተጫዋቾች ይገባቸዋል የሚሉ ክርክሮችንም ሲያነሱ የነበሩ የእግር ኳስ ቤተሰቦች ነበሩ። በዚህ ጨዋታ ላይ እንግዲህ ሃላንድ በአስቶንቪላው ማንቸስተር ሲቲ በአስቶንቪላ በተሸነፈበት ጨዋታ ላይ ጉዳት ገጥሞት ያው ተቀይሮ ወጥተው ነበር እና ቀላል ጉዳት ቢሆንም ለጥንቃቄ ሲባል በዛሬው ጨዋታ ላይ ላይሰለፍ የሚችልበት እድል ሰፊ እንደሆነ ተናግሯል። አብዱ ኮዱር ኩዣኖቭ ኡዝቤኪስታናዊ አማካኝ በጥቂት ደቂቃዎች የመሰለፍ እድል እንደሚያገኝም እንደዚሁ ተናግሯል። አሰልጣኙ ብዙ የተጫወቱ ተጫዋቾችን እንደሚያሳርፍም እንደዚሁ ፍንጭ ሰጥቷል። ልክ እንደ ሚካኤል አርቴታ ሁሉ ያው ሮቴት እንደሚያደርግ ወይም ደግሞ ተጫዋቾችን አፈራርቁ እንደሚጠቀም ፍንጭ የሰጠበት ነው። አሰልጣኝ ንዞ ማሬስካ የቼልሲ አሰልጣኝም እንደዚሁ በተመሳይ እምብዛም የመሰለፍ እድል ላላገኙ ተጫዋቾች የመሰለፍ እድል በሚሰጡበት የሚሰጡበት ምሽት ይሆናል ዛሬ ከወልቭስ ጋር ከሜዳቸው ውጭ የሚያደርጉት ጨዋታ። ወልቭስ በእርግጥ ይኸኛው ውድድር ዘመን ልክ እንደ ዤኖዋ ሁሉ አንድም ጨዋታ ማሸነፍ ያልቻለበት በጣም ደካማ የሚባል ውድድር ዘመን እያሳለፈ የሚገኝበት ነው እና ቢያንስ በጥሎ ማለፍ ውድድሮች እና በጥሎ ማለፍ ዙሮች ላይ መሰል በጎ የሚባሉ ውጤቶችን እያመጡ መሄድ ሊጉ ላይም እንደዚሁ መነቃቃት ሊፈጥርለት ይችላል። በስፔን የኮፓ ዴል ሬይ የአንደኛ ዙር ጨዋታዎች እንደዚሁ ነበሩ። ኢንተር ደ ቫልደሞሮ የተባለ በስፔን የእግር ኳስ ውድድር እርከን የክለቦች ውድድር እርከን 11ኛ እርከን ላይ የሚገኝ ቡድን በሜዳው ሄታፌን ገጥሞ 11 ለ0 ተሸንፏል። የሆርሄ ቦርዳላስ ቡድን ሄታፌ እንግዲህ አንድ ደርዘን ሊሆን አንድ የቀረው ጎል ነው። እንግዲህ ተጋጣሚው ላይ አዝንቦ ያሸንፈው ይህ ቡድን እንግዲህ ስቴዲየሙ አለም አንድ ሺህ አምስት መቶ ተመልካቾችን ብቻ ነው የሚይዘው። ስቴዲየሙ ምናልባት አንድ ጥሩ የሚባል መሰብሰቢያ አዳራሽ አንድ አሪፍ የሚባል የሲኒማ እንግዲህ አዳራሽ ከዛ በላይ ተመልካቾችን ሊይዝ ይችላል። ግን ስቴዲየሙ አንድ ሺ አምስት መቶ ሰዎችን ብቻ ነው የሚይዘው። ከዛ ውጭ ቫሌንሲያም ከሜዳ ውጭ ማራቼና የተባለ ቡድንን አምስት ለዜሮ ሲያሸንፍ ጂሮና ሶስት ለሁለት በሆነ ውጤት ኮስታንሲያ የተባለን ቡድን ከሜዳ ውጭ አሸንፏል። ሴቪያም እንደዚሁ ቶሌዶ የተባለን ቡድን ከሜዳ ውጭ አራላንድ አሸንፏል። ዛሬም በርካታ ጨዋታዎች ይደረጋሉ። በዚህ የስፔን የንጉሥ ዋንጫ የጀርመን የጥሎ ማለፍ ዋንጫም ጨዋታዎች ነበሩ። ትናንትና የተደረጉ ጨዋታዎች አይንትራክ ፍራንክፈርት ከቦሩሲያ ዶርትም እንዲያደረጉት ጨዋታ አንድ ለአንድ ተጠናቆ መደበኛ የጨዋታ ክፍለ ጊዜ በመለያ ምት ቦሪሲያ ዶርትመንድ አራት ለሁለት አሸንፎ ወደ ቀጣዩ ዙር አልፏል። ዩሊያን ብራንትና አንስጋር ክናውፍ ለቦሪሲያ ዶርትመንድና ለአይንትራክ ፍራንክፈርት ጎሎችን ያገቡ ተጫዋቾች ናቸው። የክናውፍ ጎል ሲቆጠር በአይንትራክ ፍራንክፈርት በኩል ማሪዮ ጎትሰ የቀድሞ ቡድኑ ላይ ጎል እንዲቆጠር ኳስ አመሻሽቶ ያቀበለ ተጫዋች ነበረ። ኮትባስ የተባለ ቡድን ከአርቢ ላይብዚ ጋር ያደረገውን ጨዋታ ላይብዚ ጋር አት ለአንድ አሸንፏል። ዛሬም ምሽት ሁለት ሰዓት ላይ ማይንዝ ከሽቶት ጋር ትጋር ይጫወታሉ። ፓደቦርን ከባየር ለቨርኩሰን ጋርም በተመሳሳይ ሰዓት የሚያደርጉት ጨዋታ ይኖራል። ምሽት አራት ሰዓት ከአርባ አምስት ላይ ከሚደረጉ ጨዋታዎች መካከል ኮልን ከባየር ሚኒክ ኡኒዮን፣ በርሊን ከአርሜንያ ቤሌፊልድ ዳር ምስታት ከሻልከ ጋር የሚያደርጓቸው ጨዋታዎች ይኖራሉ። ና ያው የሳምንቱ አጋማሽ ቀናት ቢሆኑም የእግር ኳስ እንቅስቃሴዎች አሉ። ና ያው ያን ያክል ምሽታችን የሚያስከፋ እንደማይሆን ተስፋ አረጋሉ በእነዚህ ጨዋታዎች